ብዙ ሰው ይለኛል፣ ግን እንጃ ልጄን አግኝቻ ያለው እርግብ ነች እያልኩ ነው። ወደፊት አብረን ምና ይሆናል። የአንቺ ባለቤትሽ የድራማው ትንሽ ቅር ይለዋል። የአንቺ ባለቤት ወይም የነሰላም አባት የሆነ እንግዳ ነገር አይሆንም ለነገሮቹ እና ቀለል ያደርጋታል። እንትኖችን ለምሳሌ ከልጆቹ ጋር ሲገናኝ እንዴ አንቺ ልጅ እንዴ ምናምን ነገር ሲል መደንገጥ ነበረበት፣ እዛ ጋር። ኦኬ የታባት ቅና እንዳትይኝ እንጂ እናንተ እኮ ታውቃላችሁ። በደንብ ነው ኦዲንስ የሚያውቀው። እና አሪፍ ነው፣ እውነት ነው። በጣም ደስ ይላል። እናመሰግናለን። በጣም ከዚ የበለጠን ለመስራት ምናምን እንትን ዛሬ ባዩ ኬዳ

አይዋ እሱ ላይ ደግሞ በጣም ክፉ ናት፣ እዚህም ክፉ ናት። በይዘው የኔ እሷን ሴትዮ ዲግ ሆነ ይቻላል። ለምን እንደሆነ አንድ እንደዚህ አይነት ከሰራሽ በዛው ነው የምትመረጭ። በጣም ጥሩ አርጋ ስለምትሰራው በቃ ትፈለጋለች። በዚሁ ተመሳሳይ ካስት ነው የሚፈልጓት። እኔ እኮ መቼ ነው ጥሩ ሆና የምትሰራው እላለሁ ግን ማለቴ አንዴ እንኳን ጥሩ ሆና ብሰራ እኔ ምርጬ ነው ማለት በቃ ሁሌ ክፉ። አሁን እሷ ጥሩ ሆና ብትሰራ አታምኑም እናንተ ራሱ አየ ሆነተ እንኳን ላስባ ነው ነው ምት አጎበዝ ነች፣ በጣም ትችላለች። ስራ በጣም ጎበዝ ነች። ለዛም እኮ ነው ስለቻለች እኮ ነው ያለ ሰው የሆነ ኦዲየንሱ ልምታ። ትክክል በቃ ያውን ያንቺን ፊት በዚህ አይተን የሆነ ቦታ ላይ ክፉ ብኮኝ በፈጣሪ ሰው ከየት እየመጣችሁ ኦዲንስ ደግሞ አንድ የታየ ነገር ደግሞ አይቀየርም። ማለት ሲቀየር አዲስ ነገር ነው። እውነት ነው፣ ልክ ነህ። እንደው አሁን እኛ ውለታ እንፈልጋለን ሼር እናደርጋለን ብቻ ብዙ ነገር፣ ግን ሀንዬ ዴንኤ መቀየር የለበትም። እኔ ሲመስለኝ አንቺ ባዩሽ ለመቀየር አስባለች። የሀናና ምንትና ሀሲት ካልተዋወቁ በምን ምክንያት እንዴት አድርጋ ነው ልትሰርቀ? እሷ ጋር መኖር እንዴት አውቃ ነው የሰረቀቻትን? ታዩት አላችሁ? ይሄ ባይዘብ የብዙ ሰው ጥያቄ ነው። ብዙ ሰው ላይ ብለው ራሱ ያልጠየቅ ሰው የለም። ሁሉም ነገር ወደፊት ሁሉም ጥያቄዎቻችሁ መልስ የሚያገኝ ይመስለኛል። ወደፊት እንዴት የእንትን ጓደኛ እኮ ነው ገብቶ የወሰደው የጆሮ ጓደኛ ገብቶ መውሰዱ ሳይሆን እንዴት እሷ ጋር መኖሩ ታወቀ። እሱ ታሪክ ደግሞ ወይዘሮ ሜላትና የእንተን አባትም እንደሚተዋወቁ ተጠራጥሬ ያለው የሀኒ አባት ባዩሽ ናት። ባዩሽ የወይዘሮ ሜላት ጓደኛ ናት። የሀን አባትና ወይዘሮ ሜላት ከበፊቱ ይታወቃሉ። የሆነ ፓርት ላይ ጆሮ ስልክ ወስዶ ስልክ ሲመልሱ የሀኒ አባት የት ነማቃት ወይዘሮ ሜላትም የት ነማቃቸው ይሄን ሰውዬ ሲባባሉ ነበር። እሱንማ እኮ እናቃለን። ለሀና ሽማግሌ ልላክ እያሉ ነው። ምን ታያለሽ? ለኖላዊ ነው የሚልኩት። አክስቴ የምትባለው ሰው ተጀማ። ወዲህ ነው እንደምትቀየሩ እርግጠኛ ነኝ። በቃ ወይኔ እስከዛሬ ልጅ አንቺን ነው እንደዚህ ኧረ ወይኔ ጉዴታ አላ በጣም የጓጓውን ን አን ልነችብቻፈ ከውጭ ሲመጣ ሳየው ከእነ ምናሴ ጋር ያለው የፊዚካል አፒራንስ መመሳሰል በጣም አፕርሼት አድርጌያለሁ። የአክተርስ መረጣው በራሱ ዳይሬክተሩ በጣም በፊዚካሊ ጭምር የሚመሳሰል እንትን እንዲኖረው አድርጎ የመረጠው እንትን። በጣም የኔና የሀና የልጆቹን አይተህ ከሆነ በደንብ በመልክ መሳሰሉ። ከዛ ነው የተጀመረው። በቃ ታስቡ። በጣም እሱ በጣም እንትን የሚል ነው እና በጣም እዛ ላይ ያለው ነገር በጣም ጥሩ ነው ብዬ አስባለሁ። እሱ ብቻ አይደለም ከመልክቱ ከመልእክቱ እስካሁን በመጣበት ሂደት በራሱ ይቀረጻል የሚል የሚለው እንትን እኔ በጣም ተመችቶኛል። እዛ ላይ በደንብ ስራ መሰራት አለበት። ለምሳሌ የሰላምዬ የመጀመሪያው አካባቢ የነበራት ባህሪ እና ከዛ በኋላ የሀና በጣም ቶለሬት ማድረግ መቻል የሰላምን ባህሪ እንዴት እንደቀየረው አሁን ለሰላም እንዴት በጣም ስትሮንግሊ እንትን እንደምትል ያለው እንትን በጣም ጥሩ እንትን አለው ከወሰድኩት ነገር። እሱ ብቻ አይደለም ሀናም በራሷ በጣም የመገፋት አይነት የበታችነት ስሜት እያሳዩት፣ ግን በፍቅር ሰውን እንዴት መመለስ እንደሚቻል የሚያስተምር ድራማ ነው። በጣም እዛ ፓርት ላይ ያለው ነገር በጣም መውስጃ አለው። ከእንትኑ አኳየ በጣም ጥልቅ ጥልቅ መልእክት ያለው እንደሆነ ወስጃለሁ። እንትኑ ላይ ግን እንደው ቢያየው ብዬ አስባለሁ። እናንተም ያው ዶክተር ስለምት ሐሳብ ስለምትለዋወጡ በተለይ በተለይ ከጆሮ ቢጆሮ እና የአቶ ኖላዊ ኮሚኒኬሽን ላይ አንዳንድ የሚኖሩ ጋፖች በገሃዱ ዓለም ሰው እንደ ልጅ እንደ አባት እንደ ልጅ ከተቀራረበ በኋላ የሚጠራበት የአጠራር ስሜት በተለይ ያው ያደግንበት አካባቢ አንቱ አንተ ምንለው ለምሳሌ በጣም ብዙንትን እንትን የምለውና በጣም ትልቅ ከፍ ያለውን ሰው አንቱ ብለን እንጠራለን። በብዙ የአገራችን ክፍሎች ግን ልክ እንደ አባት እና እንደ ልጅ በዛን ያህል ኢንቲሜት ከሆነ የሚጠራሩበት እንትን ትንሽ የሆነ ጋፕ ያለው እንትን ይመስላል እና እዛ ላይ ያለውን ነገር ማረም ቢቻል እናንተም ስትሉ በጣም ጥሩ እንትናለው ብዬ አስባለሁ። እዛ አካባቢ ያለው በጥልቀት ነው የምታየው ድራማውን። እናመሰግናለን። ጥሩ እንትን ነው የሰጠ። እውነት ነው፣ በዘሮች ላይ በጣም ጥሩ ነው ብዬ አስባለሁ። ምናልባት አንደኛው ያልተመቸኝ ነገር እንዴት እንዳየው ባላቅም፣ ማናት የአክስቴ ባዩሽ የምትላት ባዩሽ ባዩሽ እና አቶ መስፍን ለመጀመሪያ ጊዜ ሲገናኙ የነበረው እንትን ላይ ምናልባት ሌላ ሰው ተደራሲያኑ ወይም እኛ የሆነ ነገር እንዲጭርብን ፈልጎ ሊሆን ይችላል ብዬ አስባለሁ። ዳይሬክተሩ ግን አውቶማቲካሊ ወዲያው እንደተያዩ በጣም ተመልሳ ተፈንጥራ የተለየ ካራክተር አሳይታ ሳትቀመጥ እንኳን ምናምን የወጣች እና ሌላ አይነት ማለት ቶሎ እንዲቋጭ የሆነ አቶ መስፍን ሌላ ያልተገባ ጥርጣሬ እንዲይዝ በጣም በር ከፈተ። ምናልባት ግጭት ሲፈጠር በካራክተርስ መካከል ግጭት ሲፈጠር የሆነ ትንሽ መጀመሪያ ትንሽ ቁርሾ ሊሆን የሚችል ነገር ነው መፈጠር ያለበት። ያ እየጠነከረ እየጠነከረ ልብ አንጠልጣይ የሆነ በዛ መንገድ መውጣት አለበት ብዬ ነው ማስብ እኔ። ነገር ግን አውቶማቲካሊ እንደገባች ቤት ቤት እንደገባች ከፍታ ስትገባ እሱ ሲከፍትላት ኦልሬዲ ስታየው በጣም ሾክ ሆነች፣ ተመልሳ ሄደች እና ያ ለሌላው እንትን እንግዲህ ያው እንትኑ የሚፈጥረው ነገር ይኖራል ብዬ አስባለሁ። ግን ለተደራሲው ይሄ የጓደኛዋ በጣም የምትወዳት ጓደኛዋ ባለቤት ነው፣ የልጆቿ አባት ነው ልክ እንደመጣ እንዳየችው በተለየ መንገድ በዛ መንገድ እንትን ማለት አትሊስት ቁጭሎ እንደ መቼ መጣ ምንድን ነው ብሎ የእሷን ስራ በኋላ የምትሰራውን ስራ የራሷን ስራ ጭምር ለማውጠጥ እንዲመቻት በዛ መንገድ መሆኑ ትንሽ አልገባኝም። ኤኒዌይስ ግን እዛ አካባቢ ቢታይ የሚል እንትን አለኝ እንደው ትንሽ ነገር ስለጫርኩ እዚህ አካባቢ ላይ ከዛ አኳያ ነው ሀሳብ መስጠት የፈለግኩኝ። እንደው እኛ በሩቅ ስለሆነ ያለን እናንተ የበለጠ አስተማሪ ሊሆን ይፈልጋል። እንዲህ አይነት እንትኖች በጣም ትልቅ ተጽዕኖ ነው ያላቸው። የምታየው ያሉ ልጆች ሰው ቤት ተቀምጠው በተለያየ ሀገር ተቀምጠን ምን ነው እያየ ነው ያለ ፎርዳት ማተር እኔ አሁን ቻይና ሆኜ ነው መከታተላችሁ የማያያችሁ አሁን ሽ አይና ሻንሃይ ነው ያለሁኝ። ዩኒቨርሲቲ ውስጥ ነው ያለሁኝ እና የከፍተኛ ትምህርት ተማሪ ነኝ። እና በዚህ መንገድ ምን ያክል እንትን አለው እያልን ነው የምናይና እንደዛ ቢሆን በጣም መልካም ነው። እንትኑ አያ ያው እንዲህ አይነት ባለሙያዎቻችን በጣም መጠንከር አለባችሁ፣ እና መበረታታት አለባችሁ አይልሽና፣ ጥሩ ሀሳቦች ነው ያነሳው። እንዳስተያየት ተቀብለናል። ማስተካከል ያለው ነገሮች ደግሞ እናስተካክላለን። እናመሰግናለን። uh,